ሰላም ሰላም የዛጎል ቤተሰብ፣ በተለያዩ አጫጭር በምሰራቸው ቪዲዮዎች ስለ ቺያሲድ ጥቅሞች አውርቻለሁ። በዚህ ቪዲዮ ጣፋጩን የቺያሲድ ቁርስ እያዘጋጀን ገራሚ ጥቅሞችን ላውራላችሁ። በፋይበርና በፕሮቲን የበለጸገው ቺያሲድን በቀን አንድ ጊዜ አንድ ማንኪያ በውሃ ብቻ በጥብጦ በመጠጣት የጥጋብ ስሜት እንዲሰማን በማድረግ ክብደትን ለመቀነስ ቦርጭን እንለም ለማድረግ የሚያስችል ሲሆን ሎሚ ጨመቅ አድርገን ብንጨምርበት ደግሞ የበለጠ ውጤታማ ይሆንልናል። ሌላው ቺያሲድ የስኳር ህመምን ለመቀነስ የልብ ህመምን ለማስተ ለማስተካከል ኮሌስትሮል መጠንን ለመቀነስ እንደሚረዳ ባለሙያዎች ይናገሩለታል። በዋናነት ክብደት መቀነስና ቦርጭን እልም ማድረግ ለምንፈልግ ሰዎች ነው ይህ ቪዲዮ። ክብደታችን እንዲቀንስ ለምንፈልግ ሰዎች ግን ይህንን ጁስ ወይንም የቺያ ሲድ ቁርስ ከወሰድን በኋላ ተጨማሪ ምግብ ያስፈልገናል። ወይንም ደግሞ ማታ እራት ላይ ክብደት መቀነስ የምንፈልግ ሰዎች ማለት ነው። ይህንን ያዘጋጀነውን ውህድ ማታ እራት ላይ መውሰድ እንችላለን። ጠዋት ብቻ አይደለም። ለምሳሌ ጾም በሚሆንበት ሰዓት ጠዋት ልንጠቀመው አንችልም። ስለዚህ ማታ ብንወስደው የድካም ስሜትን ያጠፋልናል፣ ብርትት እንድንል ያደርገናል። በዚያውም በቀላሉ የጥጋብ ስሜት እንዲሰማን በማድረግ ክብደታችን እንድንቀንስ ያገዘናል። አንድ ማንኪያ ቺያሲድ እና አንድ ኩባያ ወተት እናደርጋለን። ለብ ያለ ወተት ነው የተጠቀምኩት። ቀዝቃዛ ወተት መጠቀም እንችላለን፣ ነገር ግን ከቀዝቃዛ ይልቅ በውሃም ቢሆን በወተት ስንበጠብጥ ለብ ያለው ቶሎ ጄሉ እንዲወጣ ያደርግልናል። በፍጥነት የምንፈልገውን ጄል ማግኘት እንድንችል እንዲለደልን ወይንም ደግሞ ሲያሲዱ እንዲወፍር ያደርግልናል። ከዚያም እንደዚህ አድርገን አዋህደን እናስቀምጠዋለን። ለሰላሳ ደቂቃ ወይንም ደግሞ ለግማሽ ሰዓት ማቀዩት ይኖርብናል። ሁለትም መቀነስ የምንፈልግ ብቻውን ይህንን ቁርስ ወይም እራት ላይ ነው መውሰድ ያለብን። ወተትና ቺያሲዳችን እስኪዋሃድልን ድረስ ያው ለተወሰነ ሰዓት አስቀምጠነዋል። ይኸው ቺያሲዳችንንም ደግሞ ሰብሰብ አድርገን እናስቀምጥ። ጠረጴዛ ላይ ሁሉ ተበትኑብኛል። እስቲ ሰብሰብ ብላ አድርጋትና ከዛ ተመልሰን እናያለን። ወተታችንና ቺያሲዳችን አንድ ላይ እንዴት ሆኖ እንደምናገኘው አብረን እናያለን። ከዛም ሁለት አነስተኛ ሙዝ ነው የተጠቀምኩት። ቤት ያሉት ሙዞች ትናንሽ ስለነበሩ ሁለት ነው የተጠቀምኩት። አንድ ሙዝ ማድረግ እንችላለን፣ ግን ያው ብቻውን እንደ ምግብ ስለሆነ የምንጠቀመው ሁለት ሙዝ ማድረጋችን የግድ አስፈላጊ ይመስለኛል። ሁለት ሙዝ እንዲያድርገን ልጠን እንከትፈዋለን። በነገራችን ላይ አብረን የምናዘጋጀው ወተትና ሙስ ተጨማሪ ምግብ ባለመመገባችን የድካም ስሜት ሳይሰማን የረሃብ ስሜት ሳይኖረን ይህንን ውህድ ብቻ ወስደን ለረጅም ሰዓት ለመቆየት ያስችለናል። ቺያሲድን በራሱ ፈረንጆች ሱፐር ፉድ ይሉታል። በብዙ ለሰውነት እጅግ አስፈላጊ በሆኑ ንጥረ ነገሮች የበለጸገ ነው። ቺያሲዱን ለብ ባለ ወተት ውስጥ ጨምረን ለግማሽ ወይንም ደግሞ ለአንድ ሰዓት ያህል ብናስቀምጠው ውፍር ብሎ ይለደልደልናል። ልክ እንደዚህ አቆይቼ ሳመጣው እንደምታዩት እንግዲህ ውፍር ብሏል። ቅድም መጀመሪያ እንዳያችሁት ወተቱን ስንጨምርበት ቀጭን ነበረ። አሁን ደግሞ እንደዚህ ወፍሯል። ይህም ቺያሲዱን ጥቅም የበለጠ ይጨምረዋል። ከዚያም እንደዚህ ምዙን ከትፈን እንጨምርበታለን። ከፈለግም ደግሞ በመፍጫ በመፍጨት በጁስ መልክ ማዘጋጀት እንችላለን። በነገራችን ላይ ቺያሲድ ክብደትን ለመቀነስ ብቻ ሳይሆን ሌሎች አስደናቂ ተጨማሪ ጥቅሞች አሉት። ለአእምሮ ጤንነትና ብቃት፣ ለቆዳ ውበት፣ የደም ውስጥ ስኳርን ለመቆጣጠር፣ ጥሩ እንቅልፍ ለመተኛት፣ ለልብ ጤንነት፣ ከካንሰር ራስን ለመጠበቅ፣ የደም ግፊትን ለመቆጣጠር፣ ለአጥንትና ለጥርስ ጤና ለወሊድ ወይንም ደግሞ ለፈርቲሊቲ፣ የሆርሞን መዛባትን፣ የፔሪድ መዛባትን ለማስተካከል ድባቴንና ጭንቀትን ለመቀነስ፣ ለእርጉዝ እናቶችና ለጽንስ ጤናማ እድገት ጠቃሚ ነው። እንደዚህ እንደምናየው አዘጋጅተን በቀን አንዴ መመገብ የምንችል ሲሆን በተጨማሪም በቀላሉ ለብ ባለውሃ በመበጥበጥ ለ15 ወይም ለ20 ደቂቃ ቆይቶ ሲወፍር እንደ ጁስ ልንጠጣው የሚንችል ነው። በነገራችን ላይ ይህንን በውሃ የምንበጠብጠውን ሎሚና የናና ቅጠል ብንጨምርበት በአጭር ጊዜ ክብደታችንን እንድንቀንስ ያስችላል። ተጠቅመናል ማለት ነው። እንደምታዩት ጁሳችን የሚያምር ሆኖ በዚህ መልኩ ተዘጋጅቷል። የቺያሲዱን ውፍረት ታዩታላችሁ። ልክ የጁስ አይነት መልክ ይዟል። በራሱ ውፍር ብሎ የሚያምር ሆኗል። ከዛ ማር እንጨምርበታለን፣ ግማሽ ማንኪያ ማር። ከሌለንም መተው እንችላለን፣ ምክንያቱም የሙዙ ጣፋጭነት አለ። ነገር ግን ማር ስብን ለማቃጠል ውፍረትን ለመቀነስ እጅግ ተመራጭ ስለሆነ ካለ ማር ብንጨምርበት ጥሩ ነው። ከዚያ እንዲያድርገን እናዋህደዋለን በዚህም ጁስ ላይ እንግዲህ በመጨረሻ ናና ቅጠል እንጨምርበታለን። ናና ቅጠል በቫይታሚን ሲ የበለጸገ ስለሆነ ክብደትን ለመቀነስ ፋትን ለማቃጠል፣ የሰውነትን ስብን ለማጥፋት እጅግ አስፈላጊ ነው። ስለዚህ ይህንን የቺያ ሲድ ውህድ በመውሰድ ሰውነታችንን መንከባከብ እንችላለን። ክብደታችንን መቀነስ፣ ቦርጫችንን ማጥፋት፣ ሼፓችንን ማሳመር እንችላለን ማለት ነው። የዛጎል ቤተሰብ አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። ቪዲዮውን ከወደዳችሁልኝ ላይክ ላይክና ሼር በማድረግ ለሌሎችም እንዲደርስ አድርጉ። አስተያየት፣ ጥያቄ ቢኖራችሁ በኮመንት ላይ አስቀምጡልኝ። ደስ ብሎ ነው ማወራላችሁ። አመሰግናለሁ። አምላክ ለምድራችን ሰላም ይሆን ይበልልን። ይህንን ቺያ ሲድ መግዛት ለምትፈልጉ አድራሻችን ቤተል ቶታል አጠገብ ነው፣ ወይም ደግሞ በስልክ ቁጥር 0901 177274 ይደውሉልን።